እንደዚህ እቆይ አይደለ ማልቀሳለች። አረ ቤትኛው ደቂቃ ነው፣ እንደዚህ ልትስቅ ቻለች? ቤትኛው ደቂቃ ነው። አቀፋት ቤት ድረስ ምሸኛል። ሶ አሁን አንተ አይ ነው ሶ አንተ አንተ አሁን ይሄንን ነገር በኔ ቦታ ሆነ አስበው። ይሄን ነገር ምን አደረግኩኝ እዚህ ጋር ምን አደረኩት? ነገር አለ እኮ አይደለም። ኖ ካፌ ላይ ቁጭ ብለሽ ሻይ ቡና እያለ ነው ሻይ ቡና ጣላሽኝ። አንቺ ነሽ እሺ፣ ባይገርመሽ። ይኸውልሽ ለያየሽን። ከአንተ ጋር ጨርሼ አልፈልግም። እንድትሰድባት አልፈልግም። ኖ ኖ ኖ፣ እና መጀመሪያውኑ ፍቅረኛ ነበራቸው። ስራት ይኖርህ ማርክ አይደለም ኖ ስለ ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። አዎ በመጀመሪያ ስለ ተፈጠረው ነገር እናንተንም ሁላችሁንም ይቅርታ መጠየቅ እፈልጋለሁ። ምክንያቱም አንዳንዴ ስትናደዱ የምታደርጉትም የሚሆነውም ነገር አታውቁትም። ወደ ህይወታችሁ የሚመጣውም ነገር ለመቀበል ትቸገራላችሁ። ምክንያቱም በንዴት ውስጥ ስትሆኑ በጣም ብዙ ነገሮች ማገናዘብ ሲቻል አንዳንድ ሰዎች ሳያገናዝቡ ሲቀሩ በጣም ስሜት ውስጥ ትገባላችሁ እና ትላንትና የተናገርኳትን ነገር በጣም እንትም ብሎኛል። እኔ ራሱ አይኑ ተጸጽቼ ምናምን ነገር ሳይሆን ዛሬ ላይ ደግሞ ምን እንዳሰቡ አላቅም፣ ነገር ግን ነግሬው ነበረ በጣም ውስጤን ከፍቶኛል። ምክንያቱም ያየሁትን ነገር ማመን አልቻልኩም። ኢቨን ከአንድ ሰዓት ምናምን አካባቢ አብረው እየሄዱ ነበር። ወዴት እየሄዱም እንደነበረ አላቅ። ነገር ግን ያው እሷን የሚያቃት ሰው፣ እሱን የሚያቅ ሰው ለእኔ መረጃ ልኮልኛል። ያንን መረጃ ደግሞ አይቼው በጣም ደብሮኛል። እኔ እንድከፋ፣ እኔ ሌላ ስሜት ውስጥ እንድገባ ተደርጎ ነገር ግን እሷ እያደረገች የነበረው ነገር ላምን አልቻልኩም፣ ልቀበልም አልቻልኩም። ነገር ግን ፌክ ነው እንዳለ ለቪዲዮ ነው፣ ምንም ነገር ምንም የተደባበቀ የተዋሸ ነገር የለውም። እኔን በቀላሉ ከህይወቷ አስወጥታ ሌላ ሰው ማስገባት እንዴት እንደቻለችበት አላቅም? እንዴት እኔ ምን አይነት ስሜት ውስጥ እንደነበርኩ እኔ ነኝ የማውቀው። አይደለም ደስተኛ ሆኜ ልታይ፣ ምን አይነት ሀዘን ውስጥ እንዳለው ራሴ ነኝ የማውቀው። ነገር ግን እሷ እያደረገች ያለችው በጣም ደስተኛ ሆና እኔን እስከ ዛሬ ድረስ በጣም በዳይ አድርጋ የሆነ ክፉ ሰው አድርጋ እንደ እየሳለችኝ እንደነበረ ማሰብ ትች እችያለሁ እኔ ከእሷ ይሄንን አልጠብቅም የተናገረችኝ ነገር ወደ ሚዲያም ይዛ የሚመጣቸው ነገር በጣም ደባሪና አስነዋሪ ነገር ነው አንዳንዴ ወደ ሚዲያ መምጣት ያለበትና መምጣት የሌለበትም ነገር አለ ነገር ግን ጀምረዋለች ያው ጓደኛዬም ከምለው ሰው እርግጥ ነው ያስተዋወቀኝ እሱ ነው። ከሱም ጋር ጓደኛ ናቸው፣ ኖርማል ጓደኛ ናቸው። እኔና እሷ ግን ፍቅረኛ ሞች ነበር። ዛሬ ላይ ግን ሁሉም ነገር ተቀይሮ ከሱ ጋር ባጭር ጊዜ ውስጥ እንደዚህ ከኔ ጋር ተለይታ እንደዛ ማስመሰል እንደዛ ሪያክት አድርጋ ከሱ ጋር ደግሞ ሌላ ነገር ውስጥ መግባት ይሄ እናንተው ፍረዱት። እኔ ምንም ልላችሁ አልችልም፣ ምክንያቱም ያየሁትን ነገር ከኔ ተለከተ ተለያዩ በኋላ እኔ ያልሆነ ስሜት ውስጥ ነበርኩኝ። እሷ ግን የነበረችበት ስሜት ልነግራችሁ አልችልም። በጣም ደስተኛና ደስ ብሏት ነበርና ያንን ነገር ለምን እንደሆነ አላቅም። ጓደኛ ጓደኛዬ ነው ከቡታጀራ ነበር። ቡታጀራ እዚህ ድረስ የመጣበት ምክንያት አላቅም። እሷም ደውላለት ይሁን እሱም ደውሎላት ይሆን አላቅም። መጣ ላስታርቃችኋለን። ነገር ግን እኔ በዛ ታይም መታረቅ አይደለም ሌላ ነገር ውስጥ ሐሳብ ውስጥ ነበርኩኝ እና ከኔ ከተለያዩ በኋላ ነገር ግን የደረሰኝ ነገር በጣም ደብሮኛል። በጣም አስጠልቶኛል። ለምን ያ ነገር እንዳደረገው እጠራውና እሷም ከኔ በፊት ብዙ ነገር እንደሚያወሩ አቃለው። ነገር ግን እንደዚህ ያህል ደረጃ የሚዳረሱ አይመስለኝም ነበር። እና ቤተሰቦች ዛሬ ከደረሰኝ ነገር ነው ከካለኝ መረጃ አንጻር ኤፍሬምን እንደዚህ አልጠበቀውም። እኔ ጓደኛዬ ነው እርግጥ ነው በሱ ነው እሷን ያገኘሁት። አልክልም፣ ማርያምን እግዚአብሔርን ነው የምላችሁ፣ በሱ ነው እሷን ያገኘሁት። ነገር ግን እኔ እና እሱ በመሀል እንደዚህ አድርጋ እሷ ደግሞ ከሱ ጋር ስትሆን ያለውን ስሜት እናንተ ታቁታላችሁ። ከማምነው ምርጡ ጓደኛዬ ከምለው ጋር ጊዜ እያሳለፈች እስከ ምሽቱ ሶስት ሰዓት ድረስ ምን እያደረገች እንደነበረ እጠይቃለሁ። ምክንያቱም መጠየቅ ስላለብኝ ማለት ነው እና ቤተሰብ ኤፍሬምን መጀመሪያ ጠርችው እሷን እንዲ፣ እሷ ጋር ጨርሶ መደወል አልፈልግም። አንድ ነገር መደወልም አልፈልግም ግን ነገር ግን እሱ ይሄንን ነገር ለምን ማድረግ እንደፈለገ በግልጽ መጠየቅ በእናንተም ፊት መጠየቅ ስለምፈልግ ነው። በቃ ከኔ ተለይቶ ከኔ ጋር አይደለም ከሷ ጋር ነው። ሶ እኔ ከከሷ ህይወት ወጥቻለሁ ማለት እሱ ገባ ማለት ነው። ይሄን ነገርም ደግሞ እንዲመልስልኝ እፈልጋለሁ። ነገር ግን እሱን ጠርቼው እሷን እንዲጠራት ማድረግ እፈልጋለሁ፣ ምክንያቱም ሁሉም ነገር ተደብቆ ማየት አልፈለግም። ሁሉንም ነገር እውነት መውጣት አለበት። እውነት መቼም ተደብቆ መቆየት የለበት። ሶ ያልደፈረሰ አይጠራም ተባለ። ስለዚህ ከዚህ በፊት ከኔም በፊት የምታወራቸው ሰዎች ሊኖሩ ይችላሉ። እኔ ብቻ አይደለሁም ባክስቶሪ ያለኝ። ሁሉም ሰው ባክስቶሪ ያለው፣ በቃ የመጀመሪያ ያለፈ ታሪክ ሁሉም ሰው አለው። እኔ ብቻ አይደለሁም። ነገር ግን ያ ያለፈ ታሪካችሁ ዛሬ ላይ መጥቶ እናንተ ሊወቅሳችሁ አይገባ። ሶ እኔ ያለፈ ታሪኬን በምንም አይነት ሁኔታ ልቀይረውም ልለውጠውም አልችልም። ያለፈ ታሪክ ያለፈ ነው። ምንም ልቀይር ምንም ልለውጥ አልችልም። ሶ እሷን ባክ ስቶሪዋ ስላልተጋለጠ እውነት ስላልወጣ ሊሆን ይችላል። በቃ ለኔ የደበቀችኝ ነገር እስከዛሬ ስንት ነገር ሊኖር ይችላል አይታወቅ። እና አብዛኞቻችሁ እየፈረዳችሁ ያላችሁት በቃ ስላለፈ፣ ሁላችሁም ያለፈ ታሪክ አላችሁ፣ አይካደም። ሁላችሁም በአንዴ አንድ ሰው ላይ ሆናችሁ በአንዴ ፍቅር ጀምራችሁ ትዳር ህይወት ውስጥ አልገባችሁ። ነገር ግን በቃ ለእናንተ የሚመስል እናንተ የሚሆን ሰውን ትፈልጋላችሁ በአይናችሁም በልባችሁም ትፈልጋላችሁ። ለኔ ግን እሷ መስላኝ ነበረ፣ ነገር ግን እሷ አይደለች። ሶ ይህንን ጊዜን፣ ጉልበቴን፣ ስራዬን፣ ሁሉ ነገሬን ከሷ ጋር ነበረ ያቀድኩት ፕላን ያደረኩት ነገር ግን እንደዚህ የኔን ያለፈ ታሪክ እንደዚህ ጎትጉቶ ማስወጣት ማለት ግራ ነው የሚያጋባው። ብቻ እስቲ ኤፍሬምን ጠርቼው ምን አሳቧ የሱ ሀሳብ ምን እንደሆነ የሱም ሀሳብ ምን እንደሆነ በግልጽ ጠይቃቸዋለሁ። አላቅም። ሄሎ። ሰላም ነው ኤፍሬም፣ እንዴት ነህ? ሰላም ነው። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አለን፣ እግዚአብሔር ይመስገን። የት ሆነህ ነው? እዚህ አራት ኪሎ አካባቢ። አራት ኪሎ ምን እየሰራ ነው? ከቤዛ ጋር ዝም ብለን ተደዋውለን ተገናኝተናል። ኦኬ፣ አንድ ላይ ናችሁ? አዎ፣ አንድ ላይ ነን። ትፈልጋታለህ? አይ፣ እኔ አንተን ነው የምፈልግ፣ ነገር ግን እሷን መምጣት ከቻለች እንድትመጣ ብታደርጋት ደስ ይለኛል። እኔ እንጃ እሷን አላውቅም። ብቻ ውስጥ ላይ ነው እሷ ያለችው። ካፌ ላይ ሆነን ነው። ኦኬ አንድ ላይ ናቸው አሁንም አሁንም አንድ ላይ ነው። ወጥቼ ነው እያወራሁት ያለሁት። እሺ ኤፍሬም። አዎ በአስቸኳይ አሁን እፈልግሀለሁ። የፈጠነ ብትመጣልኝ ደስ ይለኛል። እሷ እሺ ካለች ነግራት ይዛት ብትመጣ ደስ ይለኛል። ኦኬ እሺ። የት ያለው እሱ? እኔ አራት ኪሎ እዛው ነኝ። ፍሬንድሽ? እሺ ናውራትና እሺ ካለች እመጣለሁ። ጭራሽ አንድ ላይ ናቸው። እስከዚህን ጊዜ ሰዓት ድረስ እንደዚህ ትላንትና ዛሬ አብሮ ጊዜ ማሳለፍ ማታ አብሮ ጊዜ ማሳለፍ ሶ ምን ምንልለው ይችላል። ይህንን ነገር በግልጽ ይህንንም ነገር ደግሞ መጠየቅ እፈልጋለሁ። ሁለቱም ይምጡልኝ። እንኳንም ከመጡልኝ ነው። እሱ ከመጣ ግን ምን ሀሳቧ የእሱ ሀሳብ እና የእሱ ሀሳብ ግራ ስላጋባኝ ነው። ይህንን ዛሬ መጠየቅ ምፈልገው ብቻ ይምጡና ነገሩን ወዴት እያመራ እንዳለ ወዴት እየሄደ እንዳለ ማጣራት ስለምፈልግ ቻይምጡ ሸፍኜ ለህዝብ ሞክር ይታያል። መች ደበቃል፣ መውደድሽ እንዳለብኝ አይኔ ላይ ያስታውቃል። እኔ አውቃለሁ። ሰውን በጣም አምናለሁ። አንድ ሰውን ስቀርብ የራሴ አድርጌ እንደ ራሴ አድርጌ ብዙ ነገር ናስቤ ነው የምቀርበው። ነገር ግን ያ ያመንኩት ሰው እኔን ሲጎዳ፣ እኔን እንደ ክፉ ሲያይ ቁጥር እንደ በዳይ በቃ እኔ እንዳረመኔ ራሴን ስቆጠር በጣም ነው የሚገርመኝ። ምክንያቱም እኔ ሰውን አምኜ በጣም ብዙ ነገር ላወራ እችላለሁ፣ በጣም ብዙ ነገር ልናገር እችላለሁ። ነገር ግን በህይወታችሁ ያጋጥማቸዋል እንደዚህ አይነት ነገር። ብቻ ያልፋል። ማያልፍ ነገር የለም። እሷም የተሻለውን መርጣለች፣ እኔም የተሻለኝን መርጫ ነው መተዋል። በግድር በጣም አልሄድም፣ ምናምን ምናምን። ለምን አስገደድካት መምጣት ካልፈለገች እኮ ተዋት ብዬ ነበር። አይ ይዛት በግድ ፈለገኝ። በመጀመሪያ የጠራው ነገር ማለት እኔ ከእሷ ጋር ከማንም ጋር የኔ ጓደኛ የኔ የምለው ሰው ከሷ ጋር ማንንም ሰው ማየት አልፈልግም ብዬ ነግሬ ነበር። ነገር ግን እናንተ ሁለታችሁ እያደረጋችሁ ያለውን ነገር ግራ ስላጋባኝ ማታ ሁለታችሁ የት ነበራችሁ? አንቺን አልጠየኩሽ አልጠየቅኩሽ። እፊ የመመለስ ግዴታ የለብኝ። አባት ሄደ አንችን አልጠየቅኩሽ። ምንድነው ጥድፍ ጥድፍ የሚያደርግሽ? እኔ በስራ ስርዓት እየጠየኩት እየጠየቅኩት ነው አይደል? ምንድነው እኮ ጥልቅ አትበይ። እንደ ትልቅ ሰው እያወራሁት ነው። ማብራሪያ እኔ ልጠይቅ። በመጀመሪያ እኔ ከሷ ነገር ግን አንተ ከሷ ጋር ሆናችሁ እያደረጋችሁት ያላችሁት ነገር በግልጽ እንድትነግሩኝ። ማርክ ምን ነው በጣም ታስመስላለች ስታለቅስ የሆነ ነገር ስታረግ ሰው ለማሳመን በጣም ታለቅሳለች። በጣም ነው አይደል? ጥልቅ አትበይ ጥልቅ አትበይ። አላውቅም ነበር አሁን ልንከራከር አይደለም የሆነ ነገር ልል አይደለም። አንተ እያደረግህ ያለውን ነገር እኔን ከጀረባዬ በጩቤ እንደወጋኸኝ ያልነው መቆጥር ምን አይደለም ሲጀመር ከቡታ ጀራዚ የመጣሁበት ምክንያት ልትነግረኝ ትችላለህ? ከቡታ ጀራዚ ድረስ የመጣሁት ማ ለአንተ ብዬ ነው። ለእኔ ብለህ በጣም ለእኔ ትላለህ። እኔ አስታርቀኝ ብያለሁ። እኔን ከእሷ ጋር መምጣት አለመምጣት የኔ ጉዳይ አይደለም። ኢቨን ከሷ ጋር ያለህን ነገር ደግሞ በግልጽ እንድትነግረኝ ይፈልጋል። ሁለታችሁ ሁለታችሁ ያላችሁ ነገር ምን እንደሆነ እኔን እየጠረጠርከኝ ነው። እየጠረጠርከኝ ብቻ አይደለም ያየሁትን ነገር ጨርሶ ማንንም እንዳላምን አጠገቤ አጠገቤ ያለ እስኪ ይመስለኝ የኔ ነህ ብዬ በጣም ብዙ ነገሮች አውርቻለሁ። ነገር ግን አንተ እያደረክ ያለውን ነገር ትክክል ነው ቢገባክ ኑሮ እኮ ሚስትህን ነው የተንከባከብኩልህ። ሚስትህን እኔ ሚስቴ እንድትለኝም አልፈልግም። ምክንያቱም ለካት ነው አይሄድከው። ማነው? አይደለም ማቃት ሴት ማላቃት ሴት እራሱ እያለቀሰች ከሆነ አጽናናታለሁ። በጣም ታጽናናለህ። እሺ፣ ከማጽናናት ባሻገር አንተ ምን እያደረክ ነው? ከምሽቱ ሶስት ሰዓት ምን ታደርጋላችሁ? አንድ ነገር ልንገርህ። ምን ምታገኙንም፣ የተገናኙንም ስለ አንተ ጉዳይ ልናወራለን። በጣም ታወራላችሁ። በእኔ ጉዳይ በእኔ ጉዳይ እንደዚህ ነው የምታወሩት? የጠራሁት እሱ ነው። አንቺን አይደለም። መሄድ ትችያለሽ እኮ መሄድ ትችያለሽ። የሰራሽው ስራ ታውቂያለሽ እኮ አይደለም። ከእኔ ጋር እያስመሰልች ነበር ነው አሁን ከእሱ ጋር ደስተኛ፣ አሁን ከአንተ ጋር ደስተኛ እንደት ለተወንቻለች። ከመጠርጠርም ባለፈ ሌላ ነገር ውስጥ እንድንፈጠር እኔ፣ እናንተ እንድንጣላ እያደረገችን ነው። አላማ እቅዷ ምን እንደሆነ አላውቅም። እኔ እኮ ጠርቻ አገኘኋት። እሷ አይደለችም እኮ ስለ እሷ ምንም ነገር። እኔ አንድ ልንሆን አንችልም። ከየሁት ነገር እስቲ ያለም ልጠይቅ ይሻላል። ምን አግባ። ገደል መግባት ትችያለሽ። የፈለግሽበት ሄደሽ ደስተኛ ሆኚ። እኔ ከማምነው ሰው ጋር አይደለም ይጎኛል። እግዚአብሔር ነገር ነው ከማንም በላይ የእሷ ደስታ ሰው ነበር። ነገር ግን አሁን እያደረጋችሁ ያላችሁትን ነገር ምንድን ነው? ነገሩን አውጥቼ እንደዚህ እንዳሳየህ አይነት

በቃ ከእሷም ከኔም ጋር አትሁን። ለአንተ ጓደኝነት እንደዚህ ነው። አይ ጓደኝነት፣ የማስመሰል ጓደኝነት። ከመጠርጠረም በላይ ያየሁትን ነገር እኔ አይምሮን ሊያሳምነኝ ሊያሳብደኝ እኔ ደረሰው። ኦኬ፣ ያየሁትን ነገር እንዴት ልክድር እችላለሁ? ይህና ከነኝ እና ሰውንም ስለሱ እናወራለን። አንቺ ጥልቅ ጥልቅ አትበይ። ከኔ ጋር እየኖርሽ አስመሰልሽ፣ ከሱም ጋር እያስመሰልሽ እንደሆነ በደንብ አውቃለሁ። እሱን እሱ ይወስነው። አንተ ምንም ቤት አይደለህም። እኔና እሱ ጓደኛ ነን። ውጪሽ ውጪ አንቺን አልጠራውሽ። በቃ አልፈልግሽም። ውጪ ሂድ ካልክ እሄዳለሁ። የዚህን ያህል ማስመሰል ምን ጥቅም ንገረኝ እስቲ። ኤፍሬም አንተ መጥተህ እኔ እና እሷ ማስተራቅ ከቻልክ እንታረቃለን። ነገር ግን ጠይቀኸኝ ጠይቀኸኝ አይደለም

እያስመሰልሽ ነበር ወይስ የምርሽ ነበር? እረሳክ ስላደረገኝ አመሰግናለሁ። ኦኬ ማለት ነው። በፊት ነው ጥግ ያንቺ በግድ እንዳሳየ እኔ እናንተን የሚያቆ አሳይቼ ማለት ነው። እኔ እናንተ የሚያቆራርጥ ነው ባኔ ምንም ያቆራርጥ ነገር አልሰራሁም። ምንም አይነት ነገር አላደረግሽ። ለእኔ ብለህ ነው እያደረክ ያለኸው። ተዋት፣ እሽ ተዋት ይህንን ነው የምልህ በቃ እኔ ከእኔ ጋር አትሁን ጀምር ነው በግልጽ እማ በጭራሽ እኔ ተዋት ነገር እኔ እኔ ዝም አይቀኝም ነበር ነግሬ፣ አብርሃ ስለሆንክ ነው ዛሬ የመጣሁት እንገርሀ ነግሬ፣ ይህንን ፋይል እሺ፣ አንተ ፈልገው ከሆነ እኔ አሳይሃለሁ። ነገር ግን ከሱ ሀገር ምንም ነገር ያደረኩት ነገር የለም። ከንፈር ለከንፈር ለመሳሳም እኮ ምንም አልቀራችሁ

እንደዚህ ቆያደ አልቅሳለች አይደል? ቤትኛው ደቂቃ ነው፣ እንደዚህ ልትስቅ ቻለች። ቤትኛው ደቂቃ ነው፣ አቀፋት ቤት ድረስ ምሸኛል። ነገር በኔ ቦታ ሆነህ አስበው። ነገር ምን አደረኩኝ? ነገር ሻይ ቡና ነው ምንም ያደረግኩት ነገር የለም። አሁንም ኤፍሬም ለምንድን ነው እንደዚህ እኔን ፍጠጥ ብለህ እዚህ መገኘት የለብንም። ይሄ ነገር ለአንተ ኖርማል ነው ነው አንተ ለሷ ምን እንደሆንኩኝ ማለት ነው ታውቃለህ። አንተም ምን እንደሆንኩ እኮ ከዚያ ያለፈ ነገር እየሆነ ነው ያለው። አይ ነው ስጀመር፣ አንተ ስጀመር የማይሆን ነገር ነው። ምንድን ነው የማይሆን ነገር ያደረግኩት ንገረኝ፣ እስቲ አንተ ከኔ ጋር ሆነ እሷን እንደዚህ ማድረግ ተገቢ ነው? እቺ ልጅ በጣም ተጎድታለች ማርክ፣ እቺ ልጅ በጣም ተጎድታለች። እንኳን ተጎዳች ከአንተ ሕይወት ጋር ምን አገናኘው? ስጀመር ጥፋት የሰራሁት እኔ፣ አንተ እና እሷ ማገናኘት ነው። አንተም ትጸጸትበታለህ። ነው ትናንት እያወራ የነበረው ስለዚህ ጉዳይ ነው ማርክ ይሆነ ስለዚህ፣ እቺ ልጅ አሁን ደስተኛ እንዳትሆን ማለት ፈልገው? ደስተኛ ደግሞ ትሆናለች። ደስተኛ የምታረጋት አንተ? ያው ደስተኛ ከኔ ጋር ደስተኛ ነው። ከደስታም በላይ በጣም እየተቀየረ ነው። አይ አንቺ አይመለከተሽም። እኔ ኦኬ፣ ከኔ ጋር እያስመሰልክ ነበረ? ያስመሰልኩት ስሜት ነው ነው ነው ነው። አዝና ማየት አልፈልግም። አዝኝ ማየት ትፈልጋለህ? ነው እየነገርክኝ። ኤፍሬም፣ ከእሷ ጋር ያለህን ግንኙነትና በግልጽ ንገረኝ። ሲጀምር ሲጀምር አልወዳትም ብለክ ነበር አይደል? አልወዳትም ብለክ ነበር። እኔ ጋር ስትወር ማርክ አንደኛ እንደዚህ እኔን ብትይዘኝ ብትይዘኝ እንደዚህ የፈለኩት ነገር ማድረግ ይችላልሽ ነገር በቀጥታ ከኔም ጀርባ እያደረጋችሁት እንደነበረ በግልጽ ንገረኝ። እንደዛ ከሆነ እሺ፣ የፈለኩት ነገር አደርጋለሁ ነገር እና

ስለኔ እንዳታወራ አካል ከኔ ጀርባ እንደዚህ ነው። በጣም አልገባኝም። ከኔ ጀርባ እንደዚህ እንዲሆን ያደረገችው እሷ ናት። አያችሁ እኔ ብዙ ጊዜ እኔ በዳይ ነኝ፣ ኦኬ። እሷ ተበዳይ ናች፣ ኦኬ። ይመቻችሁ። እናንተ በዞራችሁበት እኔም አልዞርም፣ እኔም የራሴን እርምጃ ወስዳለሁ። እማደርገውን ራሴን አቃለሁ። ነገር ግን የምትጸጸቱበትን ነገር ነው ያደረጋችሁት ሁለታችሁም። እሷም እኔን ለማስቀናት አይን አቃለሁ ብዙ ነገሮች እየሄዳችሁ እንደሆነ ሂዱበት። እኔ የምሄደበት አላለሁ። እማደርገውን ደግሞ አሳያችኋለሁ።